ሰላም ይህ የሂሳብ ትምህርት የአራተኛ ክፍል የምዕራፍ ስድስት ክፍል ሁለት ፓተርን በሚለው ዙሪያ ላይ እየተወያየን ያለ ነው። መምህር መሐመድ ነኝ። እንግዲህ ከባለፈው ክለሳ አደረግ ፓተርን ውስጥ ትንሹን የቁም ብዛት ይዞ የሚደጋገመው ስብስብ የፓተርን አሃድ ይባላል ብያቸዋለሁ። በተካታይ በሚመጡ ቁሞች መካከል ያለው ዝምድና በመጠቀም ፓተርኑ እንዴት እንደሚሰራ የሚነግረን የፓተርን ደንብ ይባላል። ይህ ምን ማለት ነው? ለምሳሌ አሁን ልክ እንደዚህ ማለት ነው። እዚህ ጋር የምታዩት እጅ ከለር አለች። ሰማያዊ፣ አረንጓዴ፣ ቢጫ ሰማያዊ አረንጓዴ ቢጫ እያለ ይቀጥላል ማለት ነው እና ሰማያዊ የምትለዋ ለብቻዋ ቁም ትባላለች ማለት ነው አረንጓዴ ለብቻዋ ሌላ ቁም ነች እንደዛ ቢጫ ለብቻዋ ሌላ ቁም ነች ሰማያዊ አረንጓዴ ቢጫ ሰማያዊ አረንጓዴ ቢጫ ሰማያዊ አረንጓዴ ቢጫ እያለ የሚሄደው ደግሞ ፓተርኑ እንዴት እንደተሰራ የሚነግረን ነው የፓተርን ደንብ ይባላል አንድ ሁለት ሶስት አንድ ሁለት ሶስት አንድ ሁለት ሶስት ካልኳችሁ አንድ ሁለት ሶስት የሚለው የፓተርን ደንቡ ነው። ምን አይነት ደንብ? ሁለት ሁለት እየዘለለ አንድ ሁለት ሶስት ተከታታይ ቁጥሮች፣ ተከታታይ ቁጥሮች ማለት ነው። በሚል አንድ ሶስት አምስት አንዳንድ እየዘለለ አንድ ለብቻዋ ሶስት ለብቻዋ አምስት ለብቻዋ ቁሚ እንላታለን። ነው ሌላ ወደዚህኛው ስንመጣ ፓተርን ማለት የቁጥሮችን ወይም የነገሮችን ቅደም ተከተል ነው ብያችኋለሁ። ፓተርን የሚገኘው እያንዳንዱ ቁጥር ወይንም ነገር ፓተርኑን ቁም እንለዋለን። ተደገመ መሰለኝ። እሺ፣ ሌላ እዚህ ጋር እንግዲህ የምናየው አሁን እዚሁ ጋር ደግሞ ያብራረዋል። ይኸውላችሁ፣ ይኸው የቀለማት ፓተርኖች አሉ። እንግዲህ ፓተርን ማለት በቀለማት ልንወሰን እንችላለን። አሁን እዚህ ጋ እንደምታዩት በቀለማት፣ በቁጥሮች፣ በምስል ወይም በቅርጽ በቅርጽ ክብ ከዚህ ቀደም ባለው ውይይታችን ሬክታንግል ከዚህ በፊት ያለውን ቪዲዮ ዩት እንደዛ እያለ ክብ ሬክታንግል ሬክታንግል። እሺ ክብ፣ ካሬ፣ ሶስት ጎን፣ ክብ፣ ካሬ፣ ሶስት ጎን፣ ክብ፣ ካሬ፣ ሶስት ጎን እያላችሁ ትሄዳላችሁ ማለት ነው። እና የፓተርኑ ደንብ ሶስት ጎን ሰማያዊ፣ አረንጓዴ፣ ቢጫ እያደረጉ መሄድ ነው ይለናል። እሺ በመቀጠል እዚህ ጋር የምትመለከቱት እንዴት እንደሚሰራ ነው። ይህንን እኔ ያሳይቻችኋለሁኝ። በእጥር ምጥን ባለ እንግዲህ እዚህ ጋር ቆንጆ አራተኛ ክፍል ላይ ለማሳየት ይችን መንገድ ለማሳየት መምጣቱ እጅጋ አድንቄዋለሁ። ባጭሩ ምንድን ነው አለን መሰላችሁ? አሁን እዚህ ጋር በዚህ ምስል ላይ እንደምትመለከቱት ይቺ ምስል መጀመሪያ መጣች። አረንጓዴ ሰማያዊ፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቢጫ እያለ ይቀጥላል። እና መቶኛው ሰማያዊ ነው ወይስ አረንጓዴ ነው ወይንስ ቢጫ ነው የሚሆነው የሚለውን መቶ ጊዜ እንደዚህ እያሉ ሰማያዊ አረንጓዴ፣ ቢጫ፣ ቀይ እያሉ መቶ እየደረደሩ ሄዶ መፈለግ እጅግ አድካሚ ነው፣ እና ምንድን ነው የሚደረገው? መቶን በስንት ታካፍሏት አላችሁ? መቶን በስንት አንዷ ይቺ ለምሳሌ የመጀመሪያዋ ደግማ የምትመጣው ስንተኛው ላይ ነው? አራተኛው ላይ በመካከላቸው ያለው በአንድ እና በአራት መካከል የምን ያክል ልዩነት አለ? የሶስት ለሶስት ታካፍላላችሁ ማለት ነው። መቶን መቶን ለሶስት ታካፍሉ ስንት ስንት ይደርሳል? ሰላሳ ሰላሳ ይደርሳቸዋል። ምስል ታሳየናለች። ቀሪ ሁለት ቢሆንስ የሁለተኛውን ምስል፣ ቀሪ ዜሮ ቢሆን የመጨረሻውን ቁም ያሳየናል ብያቸዋሉ። ከዚህ ፊት ባለ ውይይት ስለ አብራራሁት በደንብ በሰፊው ነው። እዚህ ላይ ብዙም ጠለቅ ብዬ ያለድኩበት። እዚህ ጋር የሚያሳያቸው ምስል ይሄ ነው። ሌላው ምሳሌ ከዚህ ደግሞ በክብ በጎነ ሶስት፣ በጎነ አምስት እና በጎነ ስድስት፣ ከዛ መልሶ አሁን ክብ ስንተኛው ላይ መልሳ ትመጣለች? ክብ እዚህ ጋር አልቻል። ከዛ አንደኛ፣ ሁለተኛ፣ ሶስተኛ፣ አራት፣ አምስተኛ ላይ መጣች። አንደኛ የነበረችዋ አምስተኛ ላይ ደግማ መጣች። በአንድ እና በአምስት መካከል የስንት ልዩነት አለ? የአራት ልዩነት። በጣም ጥሩ በአራት ነው እንግዲህ ጠየቅ ብናካፍለው ማለት ነው ለማለት ነው። ውድ ተማሪዎች በዚህ ውይይት ይህን ያክል ካልን በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ለዛሬ እጥር መጥን ያለች ውይይት አይተናል። ይችን ክፍተት ለመዝጋት ነው በሚቀጥለው በሌላ ፕሮግራም እስከምንገናኝ መምህር መምህር ነኝ። ወላጆችን እጅግ አመሰግናለሁ። ቻው